በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ፣ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ስድስት በዚች ዕለት ከእስክንድሪያ ከተማ የሆነ መነኩሴ አባ ቴዎድሮስ በሰማዕትነት ሞተ። ይህም የታመነ ንጹሕ ቅዱስ ተጋዳይ በእስክንድሪያ ከሚገኝ ገዳማት በአንዱ መልካም ገድል ተጠምዶ ኖረ። ታናሹ አርዮሳዊ ቆስጠንጥኖስ በነገሰ ጊዜ አርዮሳዊ ጊዮርጊስን በእስክንድርያ ሀገር ሊቀጳጳስ አድርጎ ሾመው፤ ሐዋርያው ቅዱስ አትናቴዎስንም ከመንበሩ አሳደደው። ይህ አርዮሳዊ ጊዮርጊስም በማርቆስ ወንበር ላይ ሲቀመጥ ያን ጊዜ በአርዮሳውያን ና በእስክንድራውያን ምዕመናን መካከል ታላቅ መተላለቅ ሆነ። ሃይማኖታቸው የቀና ብዙዎች ምእምናንም ክብር ይገባውና በጌታችን ኢየሱስ ክርስቶስ ስም ተገደሉ። ከዚህ በኋላ ይህ አርዮሳዊ ጊዮርጊስ ስለ አባቱ ቴዎድሮስ እርሱ አርዮሳውያን ተከራክሮ እንደሚያሸንፋቸው ከቅዱሳት መጽሐፍት ማስረጃ በማምጣትና በማስፈረድ ያሳፈራቸው ነበር። ያን ጊዜ ይህንን መነኩሴ አባ ቴዎድሮስን ይዘው በየአይነቱ በሆነ ስቃይ እንዲሰቃዩት አዘዘ። እንዲሁም አደረጉበት፣ ግን ምንም ጉዳት አልደረሰበትም። ከዚያ በኋላ ኃይለኞች ሯጮች በሆኑ ፈረሶች ላይም እግሮቹንና እጆቹን አስረው በሰፊ ሜዳ ውስጥ እንዲያስሮጧቸው አዘዘ። ይህንንም ባደረጉ ጊዜ ራሱም ተቆረጠች። እንዲሁም ሆኖ ነፍሱ በእግዚአብሔር እጅ ሰጠ። ሶስት አክሊላትንም ተቀናጀ፤ አንዱ ድንግልናውን ጠብቆ ስለመመንኮሱ፣ ሁለተኛው ሃይማኖቱን ስለማስተማሩና ተከራክሮ መናፍቃንን ስለመመለሱ፣ ሶስተኛው ስለ ቀናች ሃይማኖት ደሙን በማፍሰሱ ነው። ከዚያ በኋላ ምእምናን የተቆረጡትና የተበተኑ ሐዋሳቱን ሰብስበው በሳጥን ውስጥ አደረጓቸው። በዛች ዕለትም መታሰቢያ በዓሉን አደረጉ። እንዲህ ሌሎች ቅዱሳን ሁሉ የምስጋና ድርሰት በሮማ ውስጥ ቋንቋ ደረሱለት። በጾለት መጽሐፉም ውስጥ ጻፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ሰማዕት ጾለት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን አውሳቢዮስ፣ ታማን፣ ሃርዋግና ባኮስ የተባሉ የሀገረ እስና አራት መኮንን የረፍታቸው መታሰቢያ ነው። እኒህም ቅዱሳን ለእስያን አገራት ምሰሶዎች ነበሩ፣ ጸሐፊዎችም ነበሩ። ለብዙዎች ድኖች ምስኪኖች ይመጸውቱ ነበር። ወደዛች ሀገር መኮነኑ አርዮስ ዳግመኛ በተመለሰ ጊዜ እኛ ክርስቲያንን ክብር ይገባውና ሰማይና ምድርን በጸኑበት በጌታችን በኢየሱስ ክርስቶስ እናምናለን በማለት በግልጥ በፊቱ እየጮሁ ተቀበሉት። አርዮኖስም ሰምቶ በየራሱ በሆነ ስቃይ አሰቃያቸው። ከዚያም በኋላ ራሳቸውን በሰይፍ ቆረጠ። የምስክርነት አክሊልም ተቀበሉ። ለእግዚአብሔር ምስጋና ይሁን። በረከታቸው እኛም ጋር ትኑር ለዘላለሙ አሚን።